በወንጂ ስኳር ፋብሪካ የተገኘው የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ይጠበቃል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የፋብሪካውን የስራ እንቅስቃሴ የጎበኙ ሲሆን፣ ሪፎርም እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት ተመልክተናል ብለዋል። የወንጂ ስኳር ፋብሪካ በዚህ ዓመት በ9 ወራት ውስጥ 8.7 ቢሊየን ብር ገቢ ማግኘቱን ገልጸዋል። በኢትዮጵያና ሩሲያ መካከል ያለው የንግድ ግንኙነት እያደገ መምጣቱን በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኬን ገለጹ። ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከሚኖረው ከፍተኛ ሚና ባሻገር በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ እንደሚያጠናክር ገልጸዋል። የሩሲያ ኩባንያዎች የኢትዮጵያን የገበያ አቅም በመረዳት በኢነርጂ፣ በኢንፎርሜሽን ቴክኖሎጂ እና በግብርና ዘርፎች ለመሰማራት እንደሚፈልጉም አምባሳደሩ አመልክተዋል። በቀን እስከ አስር ሺ ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ እያጓጓዘ መሆኑን የማሪታይም እና ትራንዚት አገልግሎት አስታወቀ። የባህር ትራንስፖርት ና ሎጂስቲክስ አገልግሎት በበኩሉ የአፈር ማዳበሪያን ወደ ሀገር ውስጥ ለማስገባት የኦፕሬሽን ኮሚቴ ተቋቁሞ በቅንጅት እየተሰራ እንደሚገኝ ገልጿል። ሳፋሪኮም ኢትዮጵያ የአገልግሎት ተደራሽነትን በመጨመር የመሠረተ ልማት ማስፋፊያ በማድረግና በማኅበራዊ ጉዳዮች በመሳተፍ ውጤታማ ፍጻሜ ማስመዝገቡን አስታወቀ።